የመጀመሪያው መረጃ የሚሆነው ትላንት ጠቅላይ ሚኒስትሩ ዶክተር አብይ አህመድ ለመገናኛ ብዙሀን ባለሙያዎች ጥያቄዎች ምላሽና ማብራሪያ ሰጥተው ነበር። እሳቸው በርካታ ጉዳዮችን ያነሱት ግን መገናኛ ብዙሀን ላይ በተለይ ሚዲያዎቹ እየፈተኗቸው ያሉ ሁለት ጉዳዮች ላይ ያነሱትን እሱን ለማህበራዊ ሚዲያ ካጋረ ነው በኋላ በርካቶች አስተያየት እያጋሩት ነበር። አንደኛው ጉዳይ ኢትዮጵያ ውስጥ ጋዜጠኝነትን መተግበር በሚካሄድባቸው አካባቢዎች የጋዜጠኛውን ስራ የሚያስተጓጉሉ በርካታ ችግሮች አሉና እንዲህ አይነት ችግሮች እንዲቀረፉልን በሚል ከመገናኛ ብዙኃን ባለሙያዎች ጥያቄ ቀርቦላቸው ነበረ። እንዲሁ ዝም ብሎ በቀላል ነገር እዚህ በየወረዳዎቹን ከሄደህ የመልካም አስተዳደር ችግሮችን ለመስራት በሚደረጉ ጥረቶች የጋዜጠኞችን ስራ የማስተጓጎል ስራዎች ይሰራሉና እንዲህ አይነት ነገሮች መስተካከል አለባቸው። የመንግስት ፍላጎት መገናኛ ብዙሃን ላይ ምንድን ነው ተብለው ተጠይቀው የመንግስት ፍላጎት ጋዜጠኝነትን በኢትዮጵያ ውስጥ በተለይ እውነታን የማጋለጥ ስራዎች ላይ አተኩሮ እንዲሰራ የመንግስት ፍላጎት ነው። ጋዜጠኝነትን የመከልከልና ጋዜጠኝነት ላይ ተጽዕኖ የማሳደር የመንግስት ፍላጎት እንደሌለ አንስተው፣ ነገር ግን በየወረዳዎቹና ና በየክፍለ ከተማዎቹ የተነሱ ጥያቄዎቹ ሊፈጸሙ ይችላሉ እነዚህም እንግዲህ ከአለማወቅ ጋር ተያይዘው የሚሆኑ ልዩ ሊሆኑ ይችላሉ ነገር ግን መገናኛ ብዙሃንና እነዚሁ በአካባቢ ያሉ በተለይ ጸጥታ ተቋማት በመተባበር ሊሰሩ እንደሚገባ መገናኛ ብዙሃንም ትክክለኛ መረጃዎችን ብቻ ለሕዝብ ሊያደርሱ እንደሚገባ ክልከላ የሚያደርጉ የፖሊስ ተቋማትም ካሉ ደግሞ ይህን ማድረግ እንደሌለባቸው ኢትዮጵያ ውስጥ ባለሙያን ሳናከብር የምናሳካው ነገር እንደሌለ ጠቅላይ ሚኒስትሩ አንስተዋል። ለዚህም መገናኛ ብዙሃኑ ራሳቸውና የጸጥታ ተቋማት በመነጋገር ችግሩን ሊፈቱትና በትብብር ሊሰሩ እንደሚገባ ያነሱበት አንደኛው ጉዳይ በርካቶች ሲያነጋግር የነበረ ጉዳይ ነው። ሌላኛው ጉዳይ ደግሞ የጋዜጠኝነትን በተለይ ኢትዮጵያ ውስጥ ያለውን የጋዜጠኝነት አሰራር አንስተው ጋዜጠኝነት ጋዜጠኝነት በራሱ ዜግነት አለው። ኢትዮጵያ ውስጥ የምንሰራው የጋዜጠኝነት ጉዳይ ግን እንደዚያ አይነት መልክ የለውም። በግል በመንግስት በሚል ስለ ሀገራችን እንኳ ያለው መልክ ሁለት መልክ ነውና፣ ያ ትክክል አይደለም በሚል ያነሱበት በርካቶች ሲያነጋግር የነበረ ጉዳይ ነው። ጋዜጠኞች ሀገር አላቸው፣ ዜጋ አላቸው። ለሀገራቸውና ለዜጋቸው ሊቆሙ ይገባል። አሳልፈን የማንሰጠው የብሔራዊ ጥቅም ጉዳይ አለ። እዛ ላይ ለድርድር ልንቀርብ አንገባም። መገናኛ ብዙሀንም ሊከፍል ለሁለት የሚከፍል ጉዳይ አይደለም። ይህ የሀገራችንን ህልውና የምናስቀጥልበት መንገድ የኢትዮጵያን መጻኢ ዕድል የሚወስኑ ጉዳዮች ላይ ጋዜጠኞች አንድ ወይም ደግሞ የጋዜጠኝነት እዛ ላይ ወደ ኋላ ሊባል የማይገባውና ሊተው የማይገባ መርህ ላይ ቆሞ ሊሰራ የሚገባው የብሔራዊ ጥቅም ጉዳይ ነው በሚል ያነሱት መረጃ በርካቶችን እያነጋገረ ነበር። በርካታ ጉዳዮች ጥያቄዎች ቀርበውላቸው ምላሽና ማህበራዊ ያሰጥተውበታል። እንደው እነዚህ ወደ ማህበራዊ ሚዲያ ከመጣናቸው በኋላ በርካቶች እየተነጋግሩባቸው የነበሩ ጉዳዮች ስለሆኑ ዛሬ ያነሳ ናቸው። ግን በዚህ በኢትዮጵያ ውስጥ ያለው የፋይናንስ ችግር፣ የህትመት መገናኛ ላይ ያለው የወረቀት ችግርና የብሮድካስት መገናኛ ብዙሃንም ቢሆን ከዚህ ከሳተላይት ጋር ተያይዞ ያሉ ችግሮች መንግስት ለመቅረ የመቅረፍ ጥረቶች እያደረጉ ስለመሆኑ ጠቅላይ ሚኒስትሩ አንስተዋል ከጋዜጠኞችም ጥያቄዎች ቀርበውላቸው ነበር በተለይ እዚህ መገናኛ ብዙሀኑን እየፈተኑ ያሉ ጉዳዮች እንዴት ሊቀረፉ ታስበዋል በሚል አንስተውላቸው ምላሽ ሰጥተዋል እነዚህ ማህበራዊ ሚዲያ ላይ እየተነጋገሩባቸው ያለው ጉዳዮች ነው ሌላኛው መረጃችን እንግዲህ ከማለፍ በፊት እኔ ግን በጣም ኢምፖርታንት ለእኔ በጣም የገዛኝ ሀሳብ መገናኛ ብዙሀን 60 በመቶ የሚሆነው ስታፋቸው ጥናት ላይ የሚያተኩር መሆን አለበት። ሪሰርች ባልተሰራበት፣ ጥናት ባልተሰራበት ሁኔታ ዜናዎቹ ለምደናቸዋል፣ የምጽፏቸው ዜናዎች የምናውቃቸው ናቸው የሚል በጣም ጠንካራ አስተያየት ሰጥተዋልና እሱ መውሰድ እንዳለብን ይሰማኛል። ምክንያቱም ጥናት ሳይደረግባቸው አሁን የምርመራ ጋዜጠኝነት ስራን ብትወስድ አንድ ዜና ለማከናወን ወይም ለመፈጸም በጣም ረጅም ጊዜ ይወስዳል፣ ጥልቅ ነው፣ ውስብስብ ነው ሂደቱም። ስለዚህ ለዚህ የሚያግዘን የጥናት እንቅስቃሴዎች በደንብ መኖር አለባቸው የሚለው። ገዢ ሀሳብ ይመስለኛልና እኔ በግሌ በጣም ኢምፕረስ ያደረገኛል። ዓለም አቀፍ አሰራርም ነው እሳቸው ያነሱት። እንግዲህ አንድ ሚዲያ በተለይ የመረጃን ለህዝብ ስታደርስ በደንብ በጥናት የተደራጀ መሆን አለበት፣ ፋክቱን መለየት አለብህ። እንዲውም እሳቸው ቃል በቃል ያሉት 60 በመቶ የመገናኛ ብዙሃን ሰራተኛ መረጃ ነፍናፊና ጥናት ላይ ሊሆን ይገባል፣ ለማቅረቡማ ሶስት ጋዜጠኞች ይበቃሉ ብለዋል። ቃል በቃል ይህን ነው ያሉትና መረጃው ካለ ኮንቴንቱ ካላችሁ፣ እንደውም ኢትዮጵያ ውስጥ መገናኛ ብዙሃን ገና ያልተሰራበት ዘርፍ ነው። ትደመጣላችሁ። አሁን መገናኛ ብዙሃን እያልተደመጠ ወይም የመደመጥ ችግር የሚገጥማችሁ ኮንተንት ላይ ስላልሰራችሁ ነው። ኮንተንት ላይ ለመስራት ደግሞ ጥናትን ወይም ሪሰርችን አስቀድሞ ያሉበት መንገድ ልክነ በርካቶች እየተነጋገሩበት የነበረው ጉዳይ ነው ትላንትና የእርሳቸው ውይይት። ሌላኛው ጉዳያችን እንግዲህ ከሰሞኑ የተለያዩ ከፍተኛ ትምህርት ተቋማት ተማሪዎችን እያስመረቁ ነው። ቀደም ብላችሁ እናንተም ደግሞ የ12ተኛ ክፍል የፈተና ጊዜን ስታነሱ ነበረ። እንግዲህ በዚህ የ12ተኛ ክፍል ፈተና ሂደት አልፈው ሶስትም አራትም እና ሰባት አመትም በከፍተኛ ትምህርት ተቋማት ቆይተው ሰሞኑን እየተመረቁ ነው። በርካቶችን እያነጋገሩ ያሉ ጉዳዮች አሉ። ከሰሞኑ ጋር ተያይዞ በምስሉ ላይ የምንመለከታት የባህር ዳር ዩኒቨርሲቲ ተማሪ ነች። ከ53ት ኮርሶች 42ቱን ኤ ፕላስ እና ቀሪዎቹን ኤ በማምጣት የተመረቀች ተማሪ ነች። በጣም በርካቶች ሲነጋገሩባት ነበር ማህበራዊ ሚዲያ ላይ። ፌቨን ጉጅ ትባላለች። የሳይበር ደህንነት ተማሪ ነች። የሳይበር ደህንነት ላይ ተማሪዎችን ማስመረቅ ስንጀምርም አይ ቲንክ ይመስለኛል አዲስ ዲፓርትመንት ነው። በእንዲህ አይነት ዘርፎች አሁን ኢትዮጵያ ወደ ቴክኖሎጂ እየሄደች ነውና እንዲህ አይነት ተማሪዎች እየፈሩ መምጣታቸው እንዲሁም ደግሞ ከፍተኛ እውቀት እያመጡ መመረቃቸው ለኢትዮጵያ አዲስ ነገር ነው። በቀጣይ እንግዲህ በርካታ ነገርን ለሀገሯ ታበረክታለች ተብሎ ይጠበቃል እና በርካቶችን እያነጋገረ ነው የልጅቷ ውጤት እንዲሁም ድሬዳዋ ዩኒቨርሲቲ በተመሳሳይ መልኩ በሜካኒካል ምህንድስና ውስጥ ተመራቂ ሙሴ መሀመድ የሚባል ልጅ 42 ኤ ፕላስ በማምጣት ተመርቋል እና የዘንድሮ ተማራቂ ተማሪዎቻችን በየአካባቢው የምንመለከተው ከፍተኛ ውጤት እያመጡ እየተመረቁበት ያለውን መንገድ በርካቶች ማህበራዊ ሚዲያ ላይ ሀሳባቸውን እየሰጡበት ነው። ትላንት ደግሞ በወላይታ ሶዶ ዩኒቨርሲቲ ተማሪዎች ምርቃት ወቅት አንድ ለየት ያለ ነገርን ተመልክተናል። እንግዲህ በዚህ ምስሉ ላይ እንደምንመለከተው ሁለት ወርቅ ያገኘች ተመራቂ ነች። የሕክምና ሳይንስ ተማሪ ዶክተር ሆና ተመርቃለች። ትላንት በከፍተኛ ትምህርት በከፍተኛ ውጤት ከዩኒቨርሲቲው ተመርቃለች። እዚሁ የምረቃ ስነ ስርዓት ላይ ደግሞ የቀጣይ የህይወት አጋሯን አግኝታለች ማለት ነው። እንግዲህ ሁለት ወርቅ ከትዳር አጋሯ፣ እንዲሁም ከዩኒቨርስቲዋ ሁለት ወርቅ በማግኘት ተመርቃለችና ማህበራዊ ሚዲያ ላይ በኢቢሲ ዶት ስትሪም በተለያዩ የማህበራዊ ሚዲያ አማራጮች ዜናውን ካወጣ ነው በኋላ በርካታ ሰዎች መልካም ነገሮችን ሲወያዩበት ነበር። በተለይ በዩኒቨርሲቲ ብዙ ዓመት ትቆያለህ። ከዛ በኋላ የስራ ጉዳይ ይመጣል። የትዳር ጉዳይ አይታሰብምና እንግዲህ ሁለትን ነገር አሳክተህ ከዩኒቨርሲቲ መውጣት ትልቅ ነገር ነውእና ሁለት ወርቅ ያገኘችው ተመራቂ በሚል በርካቶች እየተነጋገሩበት ያለው ጉዳይ አንደኛው ይሄ ነው። ሌላኛው ጉዳያችን ወደ ኮምቦልቻ ከተማ ይወስዳናል። ከሰሞኑ ሰምታችሁ ከሆነ የኢትዮጵያ የመላው ጨዋታ በጅማ ሲካሄድ ነበር። እዛ ላይ በውሃዋና ስፖርት የኢትዮጵያ ተስፋ ተደርገው ከሚጠቀሱ ሰዎች አንዱ ሆኖ ሲጠቀስ ነበረና ባደረጋቸው እንግዲህ በ12 የውድድር አይነቶች ባለፉት ጊዜያት 13 የወርቅ ሜዳሊያዎችን አግኝተዋልና በርካቶችን እያነጋገረ ነው። እንግዲህ በውሃዋና የኢትዮጵያ ስፖርት ብዙም የማይታወቅበትና ያልሰራንበት ዘርፍ ነው። በዓለም አቀፍ መድረክም ብዙም ስማችን አይጠቀስም። ነገር ግን እንዲህ አይነት ወጣቶች እየፈሩ መምጣታቸው ኢትዮጵያ በዚህ የስፖርት ዘርፍ በርካታ ነገሮችን ልታሳካ እንደምትችል አንድ ማሳያ ነው። ልጁም ኢቢሲ ጥያቄ አቅርቦለት በቀጣይ ኢትዮጵያ በኦሎምፒክ በማትታወቅበት የውሃ ዋና ስፖርት ከፍተኛ ውጤት ለማምጣት ጥረት አደርጋለሁ ወይም ተስፋዬ ነው ያለኝ አቅም መሆን ያንን የሚያሳይ ነው በሚል በርካቶች እየተነጋገሩበት ነበር። እንግዲህ በዚሁ የውሃ ዋና ስፖርት ወደ 12 የወርቅ ሜዳሊያ ያገኘ ወጣት ነው። በርካቶች ሲነጋገሩበት የነበረ ጉዳይ ነው። ሌላኛው ጉዳያችን ወደ መካከለኛው ምስራቅ ይወስደናል። እንግዲህ ባለፉት 12 ቀናት ከፍተኛ ጦርነት በርቀት እንግዲህ በሰማይ ላይ ይደረግ የነበረ ጦርነትን ታስታውሳላችሁ። መካከለኛው ምስራቅን ሲያስጨንቅ ነበረ። ትናንት የአሜሪካው ፕሬዚደንት የሰላም ሁኔታን ካመቻችሁ በኋላ የመካከለኛው ምስራቅ ህዝቡም ሰማዩም ሰላም አድሯል። ትላንት ከኢራን የተተኮሰ ሚሳይልም የለም። ከእስራኤል በኩልም በቴሄራን ሰማይ ላይ ሲፈነጩ የነበሩ ጀቶች ወደ ሀገራቸው ተመልሰው ትላንት እንግዲህ አየሩ የሰላም አየር ሲነፍስበት አድሯል። እና የእስራኤልና በቴህራን በቴልአቪቭ ከተሞችም ዜጎች እንዲ ምስሉ ላይ እንደምንመለከተው ወደ ህይወታቸው ተመልሰዋል። አሁን የተለያዩ እንቅስቃሴዎችን በከተማ ውስጥ ማድረግ ጀምረዋል። የሁለቱ ሀገራት መሪዎችም ዜጎች በከተሞቹም እንቅስቃሴዎች እንደሚሩ በቴሄራንም ሰዎች ሱቃቸውን ከፍተው መነገድ ጀምረዋል። በቴላቪቭም እንዲሁም በተለያዩ የእስራኤል ከተሞች አሁን ሰላም መጥቷል። እንግዲህ የመካከለኛው ምስራቅ የአንድ ቀን አዳርን ከተመለከትን ለ12 ቀናት የነበረው የጭንቅ ጊዜ ወደ ሰላም ተመልሷልና በርካቶች እየተነጋገሩበት ነው። እንግዲህ የአሜሪካ ፕሬዝዳንት በተለይ በቴህራን ላይ ጥቃት ወይም የኒውክሌር ጣቢያዎቿን ከደበደቡ በኋላ የመካከለኛው ምስራቅ አካባቢ ወደ ሌላ የከፋ ጦርነት እንዳይገባ እንዲሁም ደግሞ በጉልበትም በገንዘብም ሀያሎች እንዳይስብ ስጋት ተፈጥሮ ነበረ። ነገር ግን በአጭሩ መቋጨቱ በርካቶችን ያስደሰተ ጉዳይ ነው። የፖለቲካና የጦርነት ጊዜ ተንታኞችም አሁን ነገሩን በሰላም እያዩት መጥተዋል። በተለይ ዶናልድ ትራምፕ የሁለት ሳምንት ጊዜ ሰጥተው በሁለት ቀን ውስጥ ወደ ጥቃቱ መግባታቸው የማይታመኑ መሪ አስብሏቸው እንደነበረ እናውቃለን። ነገር ግን ያንን ጥቃት ከፈጸሙ በኋላ በቀጥታ ቴህራንም ወደ ኳታር የአሜሪካ አየር ቤዝ ጥቃት መፈጸሟን እናስታውሳለን። እንዲህ አይነት ነገሮች እየበዙ በመጡ ቁጥር አካባቢ ወደ ለየለት ጦርነትና የሶስተኛው የዓለም ጦርነት ይነሳል በሚል በርካቶች ስጋታቸውን ሲገልጹ ነበር። ነገር ግን አሁን ወደ ሰላም መጥቷል አካባቢው። እዚህ ላይ መገናኛ ብዙኃን እንዲሁም ማህበራዊ ሚዲያ እየተነጋገሩበት ያለው መረጃችን ነው። የመጨረሻው መረጃችን ወደ ሀገር ቤት ይመልሰንና ትላንት በኢትዮጵያ ቴሌቪዥን በዜናና በተለያዩ ፕሮግራሞች ስንከታተለው ነበረ። በርካቶች ማህበራዊ ሚዲያ ላይ ካወጣን በኋላ ሲነጋገሩበት ነበር። በኢቢሲ የዩትዩብ ገጽ ወደ 15000 ሰው ተመልክቶት ኮሜንትና ሀሳባቸውን ሰጥተዋል። እንዲሁም ደግሞ በቲክቶክ ገጻችን ላይ ደግሞ ወደ 300 የሚጠጋ ሰው የተጋራው መረጃ ነው እና በርካቶች ሲነጋገሩበት ነበር። ድሬዳዋ ውስጥ የሆነ ጉዳይ ነው። እንግዲህ ድሬዳዋ ውስጥ አንድ የነጋበት ጅብ ከተማ ውስጥ ይገኝና ሰዎች ሰዎች ላይ ጉዳት እንዳያደርስ በሚል ለማባረር ወይም ለመተናኮል ጥረት ያደርጋሉ። ነገር ግን ጅቡ ያው ማምለጫዎቹን በመፈለግ በሚያደርገው ጥረት ውስጥ የተጠቀመበት መንገድ በርካቶችን እያነጋገረ ነው። ወደ ሳቢያን የፖሊስ ጣቢያ ውስጥ ነው የገባው። ፖሊስ ጣቢያ ውስጥ ገብቶ ይደበቃል። ከዛ በኋላ የፖሊስ አመራሮችም ሰዎቹን በማረጋጋት ጅቡ ወደ ከኢትዮጵያ የእንስሳት ጥበቃ ባለስልጣን ጋር በመነጋገር በናቹራል በሆነ መንገድ በሌሊት ወደ ጫካ እንዲለቀቅ ተደርጓል። እና በተለይ ሰዎች ሲነጋገሩበት የነበረው መንገድ ያው ፖሊስ እንግዲህ ሰዎችን ማዳንና ከወንጀል መከላከል ነው ዋናው ስራ። ነገር ግን ደግሞ ይህ እንስሳዊ ባህሪነት ሳይገድበው ወደ ፖሊስ ጣቢያ ሄዶ ራሱን የተከላከለበት መንገድ በርካቶችን እያነጋገረ ሌሎችን ሲበላ ግን ሂዶ እጅ ይሰጣል ህይወትን እንዳተረፈው ሁሉ የራሱን ህይወት አትርፏል። እንግዲህ ነገር ግን ሰዎች ላይ ምንም ጉዳት ሳያደርስ እዛ ማድረጉ በርካቶች እያነጋገረው፣ እንደው ወደ ምስራቅ አካባቢ ከዚህ ከጅብ ጋር ተያይዞ መልካም ነገሮች እንዳሉ እና ወደ ሀረር ስትሄጂ የጅብ ጉብኝት አድርጊያለሽ ሰዎች ጅቦችን አላምደው ይዛሉና ትላንት ድሬዳዋ ውስጥ የተከሰተው ደግሞ ሌላ ሰዎችን የሚነጋገሩበት መንገድ የፖሊሲ ያለህ በሚል እንግዲህ ወደ ጣቢያ በመግባት ራሱን አትርፏል። በርካቶች እየተነጋገሩበት የነበረ መረጃ ነው። ግን አጅብ ብለናል። ንብረት ስለ መረጃዎች እጅግ አድርገን አመሰግናለን።